አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት አስር በዝች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናናያ ዛሬያ ሚሳኤል የረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለዩዋቄም ልጆቹ ናቸው። ዳንኤልም የታቸው ልጅ ነው። በምርኮም ጊዜ ከእስራኤል ልጆች ጋራ ተማርከው ወደ ባቢሎን ወረዱ። ከእስራኤልም ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋይል የለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከስጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ሸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬን እፈራለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በርሱ ላይም የተሾመ በነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችን አስር ቀን ፈትነን ከምድር ዘር ሽምብራን ይሰጡ ይስጡን እንብላ እንበላ ዘንድ ውሃውንም እንጠጣ ዘንድ። ቃላቸውንም ሰምቶ አስር ቀን ፈተናቸው። አስር ቀን ካለፈ በኋላ የንጉሱን ማዕድ ከሚመጣላቸው ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህም በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱም ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጻሕፍትንም በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሱ ያዘዘውን ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎችም አለቃ ወደ ንጉሱ ወደ ናቡከደነጾር አገባቸው። ንጉሱም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ እና እንደ ዳንኤል፣ እንደ ሚሳኤል እና እንደ አዛርያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም የፈለገውን የምክርና የጥበብ ነገር ሁሉ በግዛቱ ሁሉ ጠንቋዮቹንና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ አስር እጥፍ አገኘ። ንጉሱም እጅግ ወደዳቸው፣ በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሱም ጣዖትን ከወርቅ በሠራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። ሶስቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱለት ጠየቃቸው። እነርሱም እኛስ ለሰራው ለወርቅ ምስል አንሰግድም አሉት። ንጉሱም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩ ልኮ የእሳቱን ነበልባል አጠፋው። በጠዋትም ጊዜ እንደሚቀዘቅዝ በሊ ሶስት በሶስቱ ልጆች ዘንድ እንደ ጠዋት ዋ ቀዝቃዛ አደረገው። ከዚያም የሶስት የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። ሊን ሰለስቱ ደቂቅን ግን ምንም አልነካቸው። ንጉስም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ላሊም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በባታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጥ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉሡም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ ሦስቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ አዘንን አዘነ። ከዝሆን ጥርስ ሶስት ሳጥኖችን እንዲሰሩላቸው ባህር በግምጃ ልብሶች ገንዘው ቅዱሳኑን በሳጥኑ ውስጥ እንዲያኖሯቸው አዘዘ። ንጉሡ እንዳዘዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያንወሩ ታዘዘ። እንዲህም አደረጉለት። ከዚህም በኋላ የከበረ አባት አባት ወፍሎስ በእስክንድርያ ሊቀፍብስና በተሾመ ወራት በስማቸው ቤተ ክርስቲያን ሰራ። ስጋቸውን ወደዚያ ቤተ ክርስቲያን ሊያመጣው ወዶ ስጋቸውን እንዲያመጣለት አባ ዮሐንስ ሐጺርን ወደ አርሳቸው ሀገር ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወደ ወንዞቿን አየ በውስጧ ከቶ ሰው አልነበረም። የወርቁ ምስል በዚያ አለ። ከእግዚአብሔር የታዘዘ መልአክ መልአክም የቅዱሳን ስጋ ወዳለበት አደረሰው። የንጉሱም ስጋ በመካከላቸው ነበረ። ስጋቸው ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ የከበረ አባት ሊቀጳጳሳት አባት ወፍሎስ በስማችሁ ቤተ ክርስቲያን ሰርቶ ስጋችሁን በውስጧ ሊያንወርን ይህን ልኮኛልና ከኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባት ወፍሎስ እንዲህ በለው፣ የድካምን ዋጋ እግዚአብሔር ይስጥ። ነገር ግን እኛን እስከ ፍርድ ቀን ድረስ ስጋዎቻችን ከንጉሱ ስጋ እንዳይለዩ እግዚአብሔር ስላዘዘ ከዚህ አንወጣም። ድካሙንም ከቶ አና ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ፣ በሰዓት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለ ይገለጣል ብለ ነገረው። አሉት አባ ዮሐንስ አሲርም ተመልሶ እንደነገሩት እንዴት እንዳዘዙት ሁሉንም ለአባቱ ቴዎፍሎስ ነገረው። እርሱም ሰለስቱ ደቂቅ እንዳዘዙ አደረገ። በዚያችን በመግቦ በግንቦት ወር በአስር ቀን ቀን ቤተ ክርስቲያኒቱ በምትከበርበት ሌሊት የከበሩ ሰለስቱ ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዞሩ ሰለስቱ ደቂቅን አዩቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን ሰለስቱ ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ህብለ ሰለስቱ ደቂቅ ዘተላአሉ ዘቅዳሴ የቤቶ ሙኮን በትዮለት ወፍሎስ በመዋይሉ ለአፂር ዮሐንስ በከማዘዝዎ እሉ እለቀንዲል እንበላ አብርሆ ተሰቅሉ ለዋካ ባቶሙ ዮም ተኮ ጸዳሉ በዝችም ቀን አብርሃም ጸራቢ በሰማይትነት አረፈየም ቅዱስ የሰማይት ትወድሮስ ገዳም ተብላ ከምትጠራ ከመርቀያ አገር ከመርቀያስ አገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም በአይነ ልቡናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንንም ሕግ ተማረ። ከዚህም በኋላ መጾም፣ መጸለይና መስገድ ጀመረ። ዘጠኝ ዓመትም በሆነው ጊዜ ከደንጊያ የሚሰራ የውሃ መሄጃ መጥረብን ተማረ። በዚያም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲትም ዕለት በሌሊት ሲጸልይ የዝች ዓለምና በውስጡ ያለው ሁሉ ኃላፊ መሆኑን ማሰብ፣ የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶ ጽናት፣ ትፍራ አንተ ጠላቶችን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅድስት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሂዶ በስዕሉ ፊት ቁሞ ጸሌ። በእርሱም ዘንድ ሰውነቱን አደራ አስጠበቀ ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋራ የኋሊት አስረው ከራብና ከጽም ጋራ ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች ሶስት ጊዜ በተራራው ላይ በረረች። አምሳ ምዕራፍ ያህል ሂዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነቃውም። ከዚህም በኋላ በየጥቂቱ ከጥፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ከራሱ ጋር አንድ ሆና ሆኖ እንደ ቀድሞ እስና በሚባል አገር በባህሩ ወደብ ታየ። ምእመናንም ወስደው በታላቅ ክብር አበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር። ለዘላለሙ አሜን። ሰላም እብለት ለምትረት ከድማሁ ሰሪራ እምባይር ዘለጸ ቀት ምስለ ስጋሁ እንዘያውር አብራ ሙስታጸ ደስም አሜሁ ከመሳሎ ሙለቀሳ ውስጥ ለሊሁ ጸሎተ ሙታን ጸለዩ ላይሌሁ በዝች የአባ ሚካኤል መታሰቢያው እና ቤተ ክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜ የክብር ባለቤት ወደ ሆነ እግዚአብሔር ለመን። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ እዛችን አገር ኤፒስቆፖስ ገንዘቡን አስጠበቀለት። አስራ ሁለት ዓመትም ሲሆነው የዚህን ዓለም ኃላፊነት አስበ ወደ አባ ይስቅ ገዳም ሂዶ የምንኩስና ልብስን እንዲያለብሰው ፈለገ። እርሱም ከፈጠነው እና ብርታቱን ካየ በኋላ አለበሰው። እግዚአብሔርም ጸጋ አደረበት የፊቱ መልአክ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቅ። አንዲትም መለት አባቱ አባ ይስቅ ወደ አባ ሚካኤል በዓት ሄዶ መልኩ እንደ ሞተ ሰው ሁኖ አይቶ ታለቀሰ። ልጀ ወይ እንዴት እንዲህ ስጋ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም አይሌ አልደከመምና፣ ነገር ግን በዕድሜ ያየሁትን ልንገርህ እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድሪያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛውም አመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረገዥው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋራ ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተ ክርስቲያን እንዲሰራለት አዘዘው። በዚያችን በባቱ ላይ ሰራለትና በዚች እለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ሚካኤል የምነመምሩ ዛፍለሶ እንተነሰ ጎመላይ ሶበ ንጉሶ ሐሰሶ ወበተመይጦቱ ዳሪ መንገላብሁ ገይሶ ዜነወ ዋይዳ ዘከመሄድፍ ነፍሶ እግዚአብሔር ውስተ ዛይን ወመርሶ በዝጭም ቀን ከአባን ወብ ጋር 358 ነፍሳት በሰማይትነት ሞቱ። የፓትርያሪክ አባ ዮሐንስ መታሰቢያው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ዮሐንስ ፓትርያሪክ ዘጻመው ነገ ወዘ ተጋደለ ሰርከ እንዘይብል ሰሚዖ ቃለ መጽሐፍ ቡሩከ አመጊዜ ነግ